ሐዋርያቱ አሳ በልተዋል ነገር ግን ሐዋርያቱ አሳ የበሉት መቼ የአሳማ ስጋ በቤተ ክርስቲያናችን መብላት ይፈቀዳልን አሳን በተመለከተ ብዙ ጊዜ ጥያቄ ይነሳል። በጾም አሳ ለምን አልበላም ጌታ ለሐዋርያቱ አሳን አበርክቶ ሰጥቷቸዋል ሐዋርያቱም ዓሳ በልተዋል። ደግሞም እኮ በድሮ ጊዜ ሳይበላ ነበር፣ ይህ አሁን የመጣ ታሪክ ነው ይሉንና ለምን አሳን በጾም አንበላም ብለው ብዙ ጊዜ ይጠይቁናል። እናንተም ተጠይቃችሁ ወይም ሲባል ሰምታችሁ ይሆናል። ለመሆኑ አሳን ለምን በጾም አንበላም። የበረከት ጌታ አምስቱን እንጀራና ሁለቱን ዓሳ አበርክቶ አስራ ሁለት መሶብ ተርፎ እንደተነሳ በመጽሐፍ ቅዱስ ተጽፎልናል። ወንጌል ዘማቴዎስ ምዕራፍ 14 ሐዋርያቱ አሳ በልተዋል። ነገር ግን ሐዋርያቱ አሳ የበሉት መቼ ነበር? በጾም ወቅት ነበር እንዴ? አይደለም። ጌታ ከሐዋርያቱ ጋር እያለ መቼ ጾሙ? ሙሽራው ከነርሱ ጋር እያለ አይጾሙም። ሙሽራው ከነርሱ የሚወሰድበት ቀን አለ፣ ያኔ ይጾማሉ ማቴዎስ 9። ስለዚህ ስለዚህም ሐዋርያቱ ጾምን አልሻሩም። በጾም አሳ ስላልበሉ እኛም በጾም አሳ አንበላም ማለት ነው። ኢትብልዑ ሥጋ ዘእንበለ አሳ ይለናል ይህም ማለት ደግሞ በቤተ ክርስቲያናችን ቀኖና መጽሐፍ መሰረት ስጋን አትብሉ አሳን ጨምሮ ማለት ነው። ሌሎች ግን ስጋ አትብሉ ከአሳ በቀር ብለው ይተረጎሙታል። ይህ ግን ልክ አይደለም። ዘእን በለ የሚለው ግዕዝ ጭምር ወይም በቀር ተብሎ ይተረጎማል። ምሳሌ እናቅርብ። እግዚአብሔር ፈጠረ ሁሉ ዓለም ዘእን በለ ትል ሲል እግዚአብሔር ዓለምን ሁሉት ተፈጠረ ትልን ጭምር ይላል እንጂ ከትል በስተቀር አይባልም። ስለዚህ አሳን ጭምር አትብሉ ማለት ይሆናል ማለት ነው። 318ቱ ሮቶ አነ ሃይማኖት አበው አባቶቻችን በጾም ክርክር ቢነሳ ለጾም አድሉ ከመብል አለመብላት እጅግ ይሻላልና ብለው አልፈዋል። በድሮ ጊዜ አሳ ይበላ ነበር አሁንም እንብላ የለሚሉ ሰዎች ድሮ አሳ ለምን እንደሚበላ ምክንያቱን መጠየቅ አለባቸው እንጂ እንዲሁ በአጭር አረፍተ ነገር ለመብላት መዘጋጀት የለባቸውም። በድሮ ጊዜ ለኢትዮጵያ ጳጳስ የሚላከው ከግብፅ ነበር። ጳጳሳቱ ለነገስታቱ እንዲመቻቸው ብለው አሳ በጾም እንዳይበሉ ብዙም አይከለክሏቸውም ነበር። አንድ የግብፅ ጳጳሳት ከዛሬው ህዝብ ጋር በሰላም ለመኖር ብቻ ስለሚያስቡ በቀኖና ላይ አልጻፉትም ነበር። ስለዚህም አሳ ይበላ ነበር አሁን በቅርቡ በቀኖና ቤተክርስቲያናችን ላይ ስለጸደቀ አሳና ጾም ምስራቅና ምዕራብ ናቸው። አሳ በጾም አይበላም። በጣም በቀላሉ ስናየው አሳ ስጋ ነው። ታዲያ እንዴት በጾም ይበላል? የሀገራችን ጅብ ቀን ሙሉ ይጾምና ማታ ያገኘውን ይበላል። ዋናው የጾም ዓላማው ከጥሉላት ምግቦች በመለየት ራስን ለእግዚአብሔር ማስገዛት ነው። ስጋም ሆነ የወይን ጠጅ ወደ አፌ አልገባም። ዳንኤል አስር ከቁጥር 3 አሳማስ ቢሆን ለምን አንበላም? ሰዎች ለምን አሳ ማን አንበላም በቅዱስ መጽሐፍ ውስጥ መቼ ተጻፈ እያሉ ይጠይቃሉ። እስቲ እንጠያየቅ። ባሲዛችሁ መንገድ እየሄዳችሁ ነው እንበል። ካጠገባችሁ ካለው አንድ አውሮፓዊ ጋር በውይይት መሃል እንዲህ ብሎ ጠየቃችሁ፣ ሃይማኖታችሁ እጅግ ያስቀናል፣ ግን ለምንድን ነው አሳማ ማትበሉት? ብሎ ጠየቀ። መልሳችን ምን ይሆን? አሳማ ርኩስ ነው ብለን ካለፍን፣ ነጮቹ እነዚህ እኮ ኦሪታዊ ብቻ ናቸው፣ መጽሐፍ ቅዱስን አያነቡም፣ አባቶቻቸው በታሪክ ነግሯቸው እንዲሁ በዘልማድ ያመልካሉ ብለው እንደሙኝ ይቆጥሩናል። ወርቅ የሆኑ አበው አባቶቻችን ያወረሱን ግን አንገት የማያስደፋ እውነታን ነው። ስንመልስ እንዲህ ብለን ብንጀምር መልካም ነው። እኛ አሳማን የማንበላው እርኩስ ነው ብለን አይደለም። በምድር ላይ አንድም እርኩስ ነገር የለም በክርስቶስ ቅዱስ ሥጋ ክቡር ደሙሉ ተቀድሷልና። ነገር ግን አሳማን የማንበላው በቀኖና ቤተክርስቲያናችን ስለተደነገገ እኛም የቅድስት ቤተክርስቲያናችን ልጅ ፈረንጆች ስለሆነን ህጓን ለመጠበቅ ታዛዥ መሆናችንን ለመግለጽ አው አሳማን አንበላም። እግዚአብሔር ለአዳም በለሳት ተብላ ያለውኮ በለሶርኮስ ስለሆነ ብቻ ሳይሆን ታዛዥ የመሆኑ ምልክት ነበር። መጽሐፍ ቅዱስስ ምን አለ? አንድ ቀን ቅዱስ ጴጥሮስ ለመጸለይ ሰገነት ላይ ወጥቶ ነበር። ያኔ ከሰማይ ጴጥሮስ ሆይ፣ ተነሳ፣ እነዚህን አርደህ ብላ የሚል ድምፅ ሰማ። ጴጥሮስም ጌታ ሆይ፣ እርኩስ ነገር በልቻ አላውቅም አለ። ያም ድምፅ እግዚአብሔር ንጹሕ ያደረገውን አንተ እንደ እርኩስ አትቁጠር አለው። የሐዋርያት ሥራ አስር አሳ ማሳ ሰኮናው የተሰነጠቀ ቢሆንም ስለማያመነዥክ በእናንተ ዘንድ እርኩስ ሲሆን ይላል፣ ዘሌዋውያን 11 ከቁጥር 7። እርኩስ ሲሆን የተባለው ጌታችን ኢየሱስ ክርስቶስ ቅዱስ ሥጋውንና ክቡር ደሙን ከማፍሰሱ በፊት በኦሪት ነው። በአዲስ ኪዳን ግን ሁሉ ነገር ቅዱስ ነው። ነገር ግን አሳማ መብላት አለብን ማለት አይደለም። ሐዋርያው ቅዱስ ጳውሎስ እንደተናገረ ሁሉ ነገር ተፈቅዶልናል፣ ነገር ግን ሁሉም ነገር አይጠቅምም እንዳለ አንደኛ ቆሮንጦስ ምዕራፍ አስር ከቁጥር 23 ታንቆ የተገኘውን ወይም አውሬ የዘነጠለውን መብላት፣ የእንስሳትን ደም መጠጣት እጅግ የተከለከለ ነው። ዘሌዋውያን ምዕራፍ 17 በደም ውስጥ ነፍስ ስላለ የእንስሳትን ደም መጠጣት የተከለከለ ነው። ከመነፍስ ዘያሃድር በደም እንደሚጠቀልላችሁ ጥያቄ ሁሉ እንዴት መመለስ እንዳለባችሁ ታውቁ ዘንድ እነግራችኋለሁ። ሁልጊዜ በጨው እንደተቀመመ በጸጋ ይሁን። ቆላስያስ አራት ከቁጥር ስድስት ማጠቃለያ አሳ በጾም አይበላም። ሐዋርያቱ አሳ የበሉት በጾም ወቅት አልነበረምና፣ አሳ ማየና ማንበላው እርኩስ ነው ብለን ሳይሆን ለቅድስት ቤተ ክርስቲያናችን የፍቅር ታዛዥ መሆናችንን ለመግለጽ በቀኖና ስለተደነገገ ነው። ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ይህንን አገልግሎት ያበረታቱ። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።